ጅል ሲጃጃል እቃ ይፈጃል የሚባል ተረት አለና፣ ሀይሚዬ ምን እንዳሳቃይ ታውቃላችሁ? ጅል አትጃጅ፣ ምን ትመስላለች? ወይኔ፣ ታውቃላችሁ? ቴክስቱን ማለት ነው። ዝም ብዬ እንደዚሁ ሀይሚ ይሄንን ነገር በአፏ ቢሆን ያለች ወይ ደግሞ በቃል ቢሆን የሰማ ነው። ጅላ ትጃጃ የምን ትመስያለሽ? አይ ሀይሚዬ ምንም አትመስል። አሻንጉሊት አሻንጉሊት ነው የምትመስለው። አሻንጉሊት ደግሞ ትሞላቀቅብናለች፣ መታ ተሰድበናለች። የፈረደብንኛ የፈረደብንኛ፣ ተሰድበናለች፣ ትሞላቀቅብናለች፣ መታ። እውነትም ምን ትመስያለሽ? አሻንጉሊት አሻንጉሊት ነው የምትመስለው። ሌላ ምን ትመስላለች? ቤተሰብ ተመልሼ መጥቻለሁ። እንግዲህ ዛሬ በትላንትና ቪዲዮ ላይ ነው። ዛሬ እንግዲህ ማውራውና እግዚኦ ነው እግዚኦ እግዚኦ እግዚኦ ትላላችሁ፣ አንዳንዴ እግዚኦ በቃ የሰው ልጅ ይህን ያክል ክፋት በዚህ ልክ ይጠልቃል። እግዚአብሔር በቃ ስራዬ ብላ ሀይሚና ብሩኬን ለማን ለያየት ቆርጣ ተነስታለች። ቆርጣ በቃ ታጥቃ ነው የተነሳችሁ። ታጥቃ ታጥቃ ነው የተነሳችሁ። የቆፈርሹ ጉድጓድ ውስጥ ግን ራስሽ እንደምገቢበት አልጠራጠርም። እራስሽ እራሳችሁ አንቺም ዳኒም ጭራሽ ደግሞ ትላንትና ላይቭ ላይ ቁጭ ብለው ሲቦጭቁ ነበረ፣ ሀይሚን እያነሱ ማለት ነው። እና ይሄ ዳጊ የሚባለው ደግሞ ምንድን ነው ያለው? በእርግጥ ቆረጥ ተደርጎ ነው የተላከልኝ ቪዲዮ፣ ሙሉ ለሙሉ አይደለም። እንደነገርኳቸው ሰሞኑን ማታ ማታ የለሁም እና ሶሻል ሚዲያ ለመጠቀም የማይመችበት ቦታ ነው ያለሁት እና ስሟን እንዳጠራ ምናምን ይላል ይሄ ዳኒ ተብዬው ዳጊ ዳጊ ዳጊ ይሄ የሜሪ ፍቅረኛ ነኝ የሚለው ልጅ ማለት ነው እና ምንድነው? እቺ ደግሞ ያብ ነው ያቢ ናት ምናምን የምትባል ልጅ ደግሞ የሆነ ጥቁር ፕሮፋይል ያደረገች ልጅ ማለት ነው። እሷ ደግሞ ምን ትላለች? ኖ እኔ ሶሲን ስለሆነ ማቀው ለሶሲ ነው ማደለው ከሶሲ በኩል ነው መሆነው እኔ ምናምን ነገር። ከዛ ሌሎቹ ደግሞ ምን ይላሉ? እንደነገርኳቸው ሙሉ ቪዲዮ አይደለም የተቆራረጠ ነው እና ሌሎቹ ደግሞ ምን ይላሉ? በሰው ፍቅር መካከል የሚገባ ሰው በጣም ያናድደኛል፣ በጣም ያስጠላኛል፣ በጣም ይደብረኛል ምናምን ይላሉ እና የቺ ያብተ ብዩ ሀይሚ አታምርም ማለት ነው። አታምርም፣ አታምርም ምናምን ነገር እያሉ ሀይሚን ይቦጭቃሉ። እዛ ላይቭ ላይ ቁጭ ብለው ማለት ነው እና እናንተ ሀይሚ ቆይ ውበት ማለት ሲጀመር ምን ማለት ነው? እስኪ ስለ ውበት ልትነግሩን ትችላላችሁ? እዛ ጋር ሀይሚ አታምርም ማለት ነው፣ ከስር ደግሞ አታምርም እያሉ የጻፉ ልጆች አሉ። እዛ ገብታችሁ እንትን ላይ ሶሲ ቪዲዮ ላይ ትናንትናው ላይ ብታዩ ማለት ነው የሶሲ ቤተሰቦች እንዳለ ሀይሜንት እኛ ሶሲን እንደምንናገራት ሁሉ እዛ የሶሲ ቤተሰቦች ደግሞ ሀይሜን እየተናገሩ ነው ያሉት። እና የእኛ ቤተሰቦች ደግሞ ማለት ነው የጨረቃ ፋሚሊዎች ደግሞ ሄዳችሁ እዛ ሀይሜን አትናገሯት በፈጠራችሁ፣ እውነት ስለ እግዚአብሔር ብላችሁ እሷ ሀይሜ ማለት ክፉ አይደለችም። እግዚአብሔርን ራስ ወዳድ አይደለችም። ራስ ወዳድ ብትሆን እዛ ሶስ ቻናል ላይ ሄዳ አትሰደብም ነበረ። የምር የእሷን ቻናል ለማሳደግ ነው እዛ የሄደችው ማለት ነው። ከፍ በሌላት ብላ ነው እሷ። የእሷ ሴራ አልገባትም። የእሷና የዳኒ ሴራ አልገባትም። እሷ አላወቀችም። ግን በቃ ችግር የለውም እያለች ስጠራት ትሄድላታለች። ለምን ቻናሏ ገና ስለሆነ ሀምሳ ሺህ እንድትገባ ማለት እና ሀይሚ ደግሞ ራስ ወዳድ አይደለችም። ሌላ ደግሞ ለዳኔ ምናምን ትወግናለች ወይም ደግሞ ዳኔን ትፈልጋለች ለምትሉ እንደው ለምን በጀም በእግሬ መፈርምላት አለው። ሀይሚ ዳኔን የምትፈልግ ሴት አይደለችም በጭራሽ በፍጹም። አይ ሲጀምር የሀይሚን ግንባርና የዳኔን ግንባር ውስጥ የምነካችሁ እንዴት ነው ሊሆን የሚችለው? ሁለተኛ ሀይሚ የምትናገረውን ሳይሆን ሀይሚ ለኛ ስለሆነች ነው እንጂ የምትናገረውን ሳይሆን ምታወራውን ሳይሆን እስኪ የምተገብረውን ይዩት ባለፈው ያው በምክንያት ነው የሄደችው ምክንያቱን ደግሞ ተናግራለች እዚህ ጋ ደግሜ መናገር አይጠበቅብኝም ምክንያት አላት የሄደችበት ገባችሁ እና ከዛ ወዲህ ባለፈው አሁን ተደባድበው ለምሳሌ ተደባድበው ሶሲ ተብዬዋ ብሩኬን አቅፋ ስትሄድ ሃይሚ ግን አልተከተለችውም ሁሉ ወደ ብሩኬን ነው የሄደችው። ግን ብሩኬ ላይ ያችኛዋ ተጣብቃበት ስለነበረ ምንም በቃ እንትን ልትል አልፈለገችም። ስለዚህ ከፍፄ ጋ ነው የቀራችው፣ መሀል ላይ ማለት ነው ወደ ዳኔ። ስለዚህ አሁን እሷ የእውነት ልክ እንደምታወራው ቢሆን ለምን ዳኔን ተከትል አልሄደችም? ያን ቀን እስኪ ነገር ለምን ከእሱ ጋር ተከትል አልሄደችም? እና ደግሞ ማለት ነው አዲስ ነገር ልነግራችሁ የምፈልገው ነገር አለ ይሄ ዳጊ ተብየው ማለት ታሳውሶ ከሆነ ባለፈው ከሀብና ከኤፋ ጋር የሆነ ችግር ተፈጥሮ ነበር፣ እና በዛን ጊዜ ደግሞ ብሩኬ ሄዶ ተናግሯል ማለት ከልጆቹ ሕይወት ውጣ ምናምን ብሎ ብሩኬ ዳጊን ተናግሮት ነበር፣ እና ያንንም ለመበቀል በቃ ጓደኞቹ ራሱ ይህ ናቲ ተብየው ራሱ ማለት ነው የማይረባ የመላጣ ልጅ ማለት ነው መላጣ መላጣ እኮ ነው ደግሞ ብሩኬን የመናቀ አቅምም ሞራሉም የለህም፣ ከእነሱ መሀል ውጣ ምናምን ይሁንም ክማትረባ ነገር ነህ ማለት ነው። እና በቃ ያን ጊዜም ስለተናገረ ዳጊ ተብዬው ደግሞ ትናንትና ላይቭ ላይ ላይ እያለቀለቀ ነበረ። ያለቅላቂ ማለት ነው፣ ጅባይን ማለት ነው። በጣም ነው የማውቀው ዳጊን ማለት ነው። አይኑ የሆነ የጅብ ነገር ነው የሚመስሉ። ለማንኛውም ወይኔ ወይኔ፣ ዘንድሮ ግን እነዚህ ልጆች ማለት ነው በቃ መጾምም አልቻልንም የእውነት መጾም ራሱ አልቻልንም በቃ ምክንያቱም ሰውን እየተናገርን ሰውን እንደዚህ በዚህ ልክ እኔ አሁን መሳደብ አልፈልግም ነበር ግን ሳልፈልግ ከውስጤ ስድቦቹ እየወጡ ነው ይሄ ደግሞ ለእኔ ትልቅ ችግር እየፈጠረብኝ ነው አይምሮም ላይ እየፈጠረብኝ ነው ውስጤም ህሊናም ላይ ለምን አንደኛ እኔ ጾም እየጾምኩ ነው ግን ጾም እየጾምኩ ይህ መናገር ለእኔ ትክክል አይደለም ግን ደግሞ በጣም እየተናደድኩ ስለሆነ እነሱ የሚያደርጉት ነገር በሀይሚና በብሩኬ እነዚህ ሁለት የዋህ ሕፃን ልጆች ማለት ነው። ልክ እንደ ሕፃን ልጅ እያደረጓቸው፣ እየተጫወቱባቸው፣ እየቀለዱባቸው እነሱን ለማለያየት እየሞከሩ እነሱ ደግሞ የሰው ቻናል በቃ እያሳደጉ መጠቀሚያ የማድርገዋቸው እንደገና በፍቅራቸው መካከል ገብተው ብቻ ግን ብዙ ነገር እንድትናገሩ የሚያደርጋችሁ ነገር አለና መናገር አልፈልግም። ነገር ግን ሳልፈልግ ደግሞ ከአፌ እየወጣ ነው ነገሮች ማለት ነው። እና ጂላ ትጃጃይብኝ ምን ትመስላለች አለች ሀይምዬ። አይ ሀይምዬ እየተጃጃለሽ ያለሽ አንችን። እሺ ይልቁንስ ንቅ ነቃ በይና፣ ብሩኬን ነቅ፣ ዳኒ ለቀቅ አድጊላት እዛ። የእሷን ተራፊ አንቺ እንደማትፈልጊ እናውቃለን። ስለዚህ ለእሷ አለ ለማይረባ ንግግሯ፣ ለማይረባ ሀሚቷ ምናምን ብለሽ ያልሆኑ ቦታ ውስጥ እንድትገቢ ምናምን እኛ አንፈልግም። ምክንያቱም እኛ አንቺን ለምናስብሽ ደረጃሽ ይሄ ስላልሆነ ማለት ነው። ደረጃሽ ይሄ አይደለም ያንች። ስለዚህ እነሱን ታያቸው እና በቃ ውጭ፣ ሀይምዬ ከነሱ ጉያ ማለት ነው ከነሱ ቦታ ውጭላቸው።